ሜሪሻ አንድ ሰው ይዛቸው ወደ መድረክ እንደምወጡ የእውነት መንገድ ተጀመረ። አምላክ በበአዲስ ምራ ነገሮች በከበዱ ሰዓት ላይ ነው ወደ ህይወቴ የመጣችሁ እንዴት ብዬ እንደምገልጹ አላቅም። የመጣሽበትን ነገር ብቻ አንቺ ስለመጣሽ በጣም ደስ ብሎኛል። በሕይወት ጠንካራ እንደሆነ አድርገሽኛል። ውስጥ ያለውን ስሜት ይገልጽልኛል እያሰብኩት አንድ ዘፈን አለ አንቺ ልቤ ነው ስንቅሽ ይሁን ያዥ አንጀት ሰላም ሰላም፣ እንዴት ናችሁ? የዚህ ዩቲዩብ ተከታታዮች እንዴት ናችሁ? እንግዲህ ያው በዳኒ ቤተሰቦን በርከትከት እያለን ነው እንግዲህ አይደል እንዴ? የዚህ ዩቲዩብ ቤተሰቦች ናችሁ የዳኒ ቤተሰቦች ወይ እንጂ ለዳኒ አይደል እንዴ? እንዴ ነች። እና በጣም ይቅርታ መጠቅፈል የዳኒ የዚህ የምርጥ ወንድማችን ሙሽራው ባይዘዌ ተቀይሯል። ሙሽራው ሙሽራው ወንድማችን አዲስ ሙሽራችን እንበለው እንግዲህ አዎ፣ በጣም ሲመስለኝ ግን ከጀማችን ቀድሞ የሚያገባው እሱ ነው። እንዲሁ አይመዋይ ሲያዩ ባይዘው በቃ፣ ማለት ያው ዳኒ ሰው እንደሚወደው ታውቃለህ። ማለት እናንተ በጣም የማይገባችሁ ነገር አለ፣ እንደ ዳኒ የሚወደድ ሰው የለም። ባይዘወይ በጣም መልካም ሰው ነው ምናምን ኤንዌይስ ብዙ ማህተታ እናወዛባችሁም ዛሬ መጣንበት ነው። ካንዳ ደግሞ ነግራቸው ነው እንዴት ደሙ እንዴት እንድት ነው በዳኒ ቤት እነዚህን ሁለት ልጆች ለምን እንደው ጭራሽ ቆሞ እንደዚህ የሚያወሩት ብለው ትንሽ ያስቡ እንጂ አይመስልም። ባል እንዴት ነበር እኛ ጋር በጣም አሪፍ ነበር ባል እም አሪፍ ነበር እና ይውላችሁ በቃ በላ በላ ነው بسمع አይከተው ተረውስ ተበላ ድጋሚ ባይዘዊ አሁንም እንበላለን አሁንም እንበላለን። እኛ የበላነውን ምግብ ዳኒ አይቅርበት ብለን ያው ዳኒን ማብላታችን አይቀርም እንግዲህ በቃ እንደዚህ ብለን ከጀማመርንላቸው፣ ዛሬ እንግዲህ የሆነ በጣም ደስ የሚል ነገር አለ። ምክንያቱም ባለፈው እንዳያችሁት እንግዲህ ዳኒ ወደ አዲስ ሕይወት ገብተዋል። በዛም ደግሞ በጣም ደስተኛ ከነበሩ ጓደኞቹ ሁለታችን በጣም ተጠቃሽ ነን። ሁሉንም ወክለን የዳኒን ደስታ ከሚፈልጉት ከሁሉም ከጓደኞቻችን ጋር ሆነን እነሱ ግን አሁን ለጊዜው ስለሌሉ እናሱ ምን እናድርግ፣ ምን ብንሰራ ዳኒ ያስደስተዋል ብለን በጣም አውርደን አውተን አውርደን እዚህ ደርሰናል። ያለንበትን ቤት በኋላ በደንብ አድርገን እንነግራቸዋለን። ታዩታላችሁ። የሚገባቸው ለዳኒ ቤ የቱ ቤት ነው የሚገባቸውና ባይዘው ይሄ መጀመሪያ ነው የሚሆነው እንጂ ዳኒ በጣም ተዘጋጅ። ባይዘው ይሄን ቪዲዮ ስታዩ በደንብ ተዘጋጅ። ብዙ መልስ ጥሪዎች እንደሚኖርብህ አውቃለሁ። ብዙ ሰው ነው የሚጠራው፣ ብዙ ሰው ይጠሯል እንጂ ባለው ነገር ባይዘው አሁን ባለው ሁኔታ ብዙ ማለት የዳኒ በዳኒ መከፋት የደበራቸው ሰዎች አሁን ደስ እያላቸው ስለመጣ ቀጥሎ በሚያዩት ነገር ምናምን ነገር ይደሰታሉ ብዬ አስባለሁ። እኛም እሱን ነው የምንፈልገው፣ እንዲደሰት ነው የምንፈልገው። የአንዳንዱን ነገር ፏ ብሎ እንዲያሳልፍ ነው የምንፈልገው ምክንያቱም የተጎዳ ሰው ስለሆነ፣ ሁሌም ለተጎዳ ሰው መቆም ስራችን ነው ግዴታችንም። እንደ እንትን ነው የምንመስሉ፣ ዛሬ የሆነ የቴሌቪዥን አቅራቢዎች እየተንትን እያደግ እንደዚህ ነው እንደዚህ ነው እያ እና ዛሬ በጣም የምንወደውን ጓደኛችንን አቶ ዳንኤልን አቶ ቀለበት የሚያህል ነገር አድርጎ በጣም ደስ ብሎናል። ስለዚህኛ ደግሞ በጣም በሚገርም ቤት በቆንጆ ቤት ቆንጆ እራት እራት ባይዘው እራት ጥሩ ነው። እና ደግሞ እራቱ ላይ ያለው ነገር እራት እንጋብዘው፣ ጓደኛችን በእውነት በጣም ባይዘው። እንደዚህ የምናውረው የሆነ ያጠናን ነው የሚመስለው፣ በጣም ስለተደሰትን ነው እግዚአብሔርን ስለሚገባውም ነው እና ደግሞ አዲስ ሪሌሽንሺፕ ውስጥም ስለሆነ ያለው እየገባ ነው ገብቷል። ኦልሬዲ ሄዷል፣ መንገድ ላይ ነው። ለዛ ደግሞ ትንሽ ማጣፈጫ ነገር ቅመሙን አድርገሽ ግዴታ ያስፈልጋል። እና ዛሬ ምሳ አሊና ኤርሚና ከኛ ጋር ያሉት የዳኒን ጥሩ ነገር የሚመኙ ሰዎች ምሳ ምንድነው ነው ኖ ምሳር ለምራት መጨለሙን አላምንም እንደ እኔ እራሴ አንዳንዴ እና የራት ፕሮግራም አዘጋጅተን እንለታል። እንግዲህ ከእሷ ጋር ኑ ብለናቸዋል። እንግዲህ እነዚህ አዲስ ሙሽሮች ማለት ለእናንተም አዲስ እንዳይሆን ለብሷ አዲስ አይሆንም። ከዚህ በኋላ በየቦታው እየተጠሩ ስለሚጋበዙ ስለሚጨዋወቱ፣ ጥሩ ምድል እንዲገጥመው እኔ ስለምፈልግ፣ እኛ ስለምንፈልግ፣ ኤርሚ ስለሚፈልግ፣ ሁላችንም ጥሩ ምኞታችንን ለመግለጽ እንደ ጓደኝነታችን እቺ ትንሿ ማሳያ ጅማሮ ናት እና እንግዲህ ኦረዲ እንደተገለጸው የእራት ፕሮግራም እናዘጋጅላቸው፣ ግን እራቱ ውስጥ ለየት እንዲልላቸው ብዙ አይነት ነገር አዘጋጅተንላቸዋል። እስቲ አሁን አትናገር እና ነገር በሬን

ተደርጎለታል እንግዲህ፣ ለዳኒ ጥሬሽን እየበላሽ ዳንዬ ፍቅርሽን እያጣጣምሽ በአዋዜ ብቻ ትንሽ ነበረ ስማ አብዳል አሁን ስሚ አመዳ መስሎ ነበር። አሁን እችን ወይፈኗን ሲበላ ትንሽ ወዙ ይመለሳል። ስነስርዓት እኔ ከዳሊስ ትነገር ተባባሪ በኋላ አጸፋውን አንችለውም ሲመጣ። አይ ሪያሊቲ ነው። አሁን እኮ ወደ ራሱ ማንነትና ወደ ወዙ እየተመለሰ ነው። እንትና ያው ዋና በህይወት ስለበላ አንድ ሰው ሰላም ማይሰጥ ከሆነ ከሰላም በላይ ምንም ነገር ለምግብና እንትን ቢሆን ሰው ልጅ የሚያኖረው በጣም ሁሉም ሰው እንትን ይሆን ነበረ። ግን በጣም ዳኒ እንደተጎዳ እኔ እንጃ፣ ጉዳትን ጥግ በደንብ አይቼበታለሁ። ያን ያለ ጨከነ ልጅ እንደዛ ራሱ ላይ እስከ መወሰን የደረሰ ልጅ ስለሱ ካሰብኩኝ አሁን ራሱ እንትን የሚለኝ ይመስለኛል። የሆነ የረሀብ ስሜት እየተሰማኝ ነው አሁን። እንደዚህ አይነት ነገር ይመጣሉ። ስንት ሰዓት ነው ይመጣሉ? ስማኝማ እስከዛ ለምን ቤቱን አናሳያቸውም? ግን እኔ በጣም እርቦኛል። የሆነ ነገር እንብላ እንዴ። እስከዛ ግን አንድ ላይ ስንሆን ደስ ይላል። የበላን ከጠበቅናቸው ምኑን ግብዣ ሆነ? እነሱ ሙሽሮች ሳይመጡ እኛ እንዴት ነው የምንበላው? ሙሽሮቹ አንስተው እያሟሟቅን ምን ጠብቅ ማለት ዝም ብሎ በቅምሻ ነገር ነው ይቻላል። ስለዚህ ቤቱን በዛው እናሳያቸው። ባይ ዘ ወይ ቤቱ በጣም ደስ የሚላችሁ ማታ አሪፍ ፕሮግራም አለው ባንድ ምናምን አለው፣ ያበደ ባንድ የምትወዷቸው ዘፋኞች ምናምን ራ በኋላ ላይ ሰርፕራይዝ አለ፣ አይነገር። ስሞኝማ ቤቱ እንዴት እንደሚያምር አየኸው። በጣም የሚያምር ቤት ነው እንግዲህ

ይደገና ስላልደረሱ ድረሱ። አዎ፣ ያየው ነው ፕሮግራማችን እንዲጽድት ያለ እንግዲህ ቻለው። ዳኒ ቶሎና እግዚአብሔርን በጣም ርቦናል። እንዴ ጭራሽ ሳሳይማ ባሰብኝ። አረ በእግዚአብሔርና በጣም ደግሞ ለምን መሰለ፣ ግዴታ ነው ማየት አለባቸው እንዴ ሲጀምር በምን አይነት ፕሮግራም እና በምን አይነት ቤት፣ እንደዚህ አይነት ቤት ገብተው አያውቁም። ነገር ምን በጣም አለው፣ ክትፎ፣ በቃ ጎመን ትጠላለህ። በኢየሱስ ስም ወይኔ፣ ወደቀ። ይውደቅ። ይሄ ልጅ ባይዛ፣ በጣም ፕሮግራም ላይ በቃ ልዩ ነው። ደስ ማአም ማለት እኛ ከእኛ ከነገርናቸው በበለጠ መሰለኝ ተዘጋጅተው የጠበቁን ዶሮ ወጥና ከባድ ነገር ነው። ያው ቴንክስ በጣም ማለት የሆነ እንትን ያልነው እንትን እንዳይል ያሰብነው ነገር ሳይሆን እንዳይ ብዬ ነበር ያሰብኩት። ያው እናንተ ነው የሚጠብቀው። እንግዲህ ወዳጆች ፋይናሊ። እንግዲህ ሁላችሁ እዚህ ጋር ጥሬው ጋር ደርሰናል። እኔ ጥሬው ጋር ስደርስ ማውራት አቃተኝ። ስለዚህ አሁን ቆራጩ መጥቷል። እስቲ እሱም ጋር አንተ ነው ተገው። እንግዲህ ይሄን ሁሉ ፕሮግራም ያዘጋጀነው ለዳኒ ነው ታውቃለህ? አዎ። እንግዲህ ለሙሽራ

እኮ፣ እኛ ውስጥ እየጠበቅናችሁ ነው። እሺ፣ አፍጥኑት፣ እኛም ርቦናል። እሺ፣ ንጉህ ንጉህ፣ በቃ እሺ፣ ውስጥ ነን እኛ። እሺ፣ ምንድነው ውስጥ ነው

ይበላሻል ሲበላሻል፣ በጋራ ስናረስ፣ አይ ስለዚህ ነው ነገራቸው። ልምጣ ቤት ቆንጆ፣ ስማ በጣም ስለምታፈር እንደ ስላለች አትፍሪ፣ በቃ እንትን በይ፣ ነቃ ነቃ በይ። ስለዚህ እንደ እንትናችን እኔ አናገሪያቸው ስፈልጉትን ነገር በጣም የሚያምር ነገር ካዘጋጀ የሆነ አሪፍ ነገር ስፔሻል ነገር ስለሚገባህ እኮ ነው። አቤት ወሬው! የሰማት አንዳንድ ሰዎች ወተታቸውን ለጉ እንግዲህ ወተታቸውን ይለጋሉ፣ እኛ ደግሞ እዚህ ቂቢያችንን እንለጋለን። በጣም ምንድን ነው? አይ ግን ከዳኒ ጋር ሆነች በኋላ መልኮ እንደው አበራ ምንም አታሚ አልገባኝም፣ ማለት ነው እና ስማ ማለት ነው ታይ

ሜሪሻ አንድ ሰው ይዛች ወደ መድረክ እንደመጡ ፈልጋለች። ከመጣ ይቀር አንድ ነገር ልልሽ ፈልጋለሁኝ። እኔን አትመልከች ይዛው። አንቺ ወደ ህይወቴ የመጣሹ በጣም በተጎደውበት ሰዓት ነው፣ ሰው ዋጠውበት ሰዓት ላይ፣ ነገሮች በከበዱኝ ሰዓት ላይ ነው ወደ ህይወቴ የመጣሹ። እንዴት ብዬ እንደምገልጹ አላውቅም የመጣሽበትን ነገር። ብቻ አንቺ ስለመጣሽ በጣም ደስ ብሎኛል። በህይወቴ ጠንካራ እንደሆነ አድርገሽኛል። ሶ ላጣሽ አልፈልግም እና፣ ያው ድምጽ የለኝም፣ ነገር ግን ውስጥ ያለውን ስሜት ይገልጽልኛል እያሰብኩት አንድ ዘፈናለሁ። ሜሪ፣ አትስቁብኝ፣ ማረ፣ አትስቁብኝ ማረ። እሺ ይሄን ሙዚቃ ሁሌም እንድታዳምጩ ፈልጋለሁ። ያው በእኔ ድምፅ ሳይሆን ያው ሙዚቃውን ገብተሽ ታዳምጪው፣ ግን እኔ ዛሬ ለአንቺ ማለት ስለምፈልግ ነው ይሄንን እና

አንዳንዴ ያው ሰርፕራይዝ ማድረግ በጣም ደስ ይላል። ሁሌም እኛ ሰው ሲደሰት ውልብነት አንተ ግን በጣም ፈገግታ አይ እንግዲህ ስነስት እና ንዩ ምግባችን መጥቶልናል። እንደ ኢትዮጵያዊነታችን አንድ ላይ እንብላ በሚል እናመሰግናለን። ታንክ ኦ፣ በጣም አዎ። አንተ ቆራጩ እራሱ ከባድ ነው፣ እባክህ ደ ደ ደ ደ ደ በጣም ነው የሚያምረው። ያው እነሱ ሽሮች ነገር ናቸው። በጣም ነው የምና አቀራረቡ ራሱ ይናገራል።

ጋር ንግግር የለኝም። ባለፈው ዝም ብዬሽ አለው፣ ዛሬ አላልፍሽም። ገባሽ? ለምንድነው የወቴን እንድኖር ማተውኝ? ምን ታደርጊ? መጣሽ፣ ምን ቀረሽ? በጣም የሚያዩችሁ ግን በጣም የምትገርሙት እናንተ ጓደኞች አይደላችሁ። ያማታ እንዲችል ይችል ገና ለገና በልተን ስንጨርስ ኔ ቆንጆ

ባይዘው፣ የሚገርም ቤት ነው። ማን ነው እዚህ እንዳለ የነገራት? ማንም ነግሮኝ አይደለም። ስለዚህ ምን ታረጋለሽ? ምን የመጣሁት ነገር ግን የጓደኛ ዝም ባንቺ ባለፈው ታሟል ብዬ ላለመበጥበጥ ነው። ጓደኛችን ነው። እሱን እሱ ነገሮችን አስቤ ነው

ይሄ ልጅ በጣም ብዙ ወዳጅ አለው፣ እናውቃለን። አንዷ ወዳጅ እየበጠበጠችን ነው። ጉቢ ቤታችን እንግዲህ የተከበረው ቤት ነው። ስለዚህ እባክህ፣ ከእኛ ጋር አይደለችም። ከዚህ ማዕድ ላይ አስነሳች